የአማራ ማንነት አስመላሽ ኮሚቴ ልዑክ ይዘን የመጣ ነው። ስለዚህ አንዳንድ በማህበራዊ ሚዲያም ትንሽ ውዥንብር ስላለ እሱን ማብራሪያ ለመስጠት እገደዳለሁ። የመጣ ነው በራሳችን ፕሮግራም በአካባቢው ማህበረሰብ ጥያቄ ከተጠየቀ ስድስት ዓመቱ ነው። ሁለተኛ ይሄ ጦርነት ከተካሄደ ሁለተኛ አመቱ ነው። እሱን ተከትሎ የመልሶ ማቋቋም ስራም አልተሰራም። በአካባቢ ማህበረሰብ የበጀት ምደባ መንግስት አላካሄደም። በሌላው በሌላ መልኩ ደግሞ የወሰንና የማንነቱ ጉዳይ መንግስት እውቅና አልሰጠም። እውነት ነው። የጊዜው አስተዳደር የወልቃይት ጠገዴ የአማራ ማነት አስመላሽ ኮሚቴ በዋናነት የብልጽግና ፓርቲ ውክልና ሰጥቶናል። የአማራ ክልል መንግስት ብልጽግና ፓርቲም ድጋፍ እየሰጠ አመራርነትን እየሰጠ እያስተዳደረ ያለ ነው። ነገር ግን ማህበረሰቡ ተገቢ አገልግሎትም እያገኘ ስላልሆነ ይህንንና ተያያዥ ጉዳዮችን መንግስት የት ላይ ያደረሰው ጥያቄው የሚለው ለማጣራት ለመጠየቅ ብለን አስበን የመጣ ነው። ነገር ግን በማህበራዊ ሚዲያዎች ተጠርተው ነው የሄዱ ድርድር ሊደረግ ነው ምናምን የሚለው ሰምተን ነበረ። እንደሱ እንዳልሆነ የትኛውም የኢትዮጵያ ማህበረሰብ የአማራ ህዝብም ሊያውቀው ይገባል ማለት ነው። ኮሚቴው በራሱ ፕሮግራም በራሱ እቅድ ነው የመጣው። ነገር ግን ገብተናል፣ በብዙ ቢሮዎች ፌዴሬሽን ምክር ቤት፣ ገንዘብና ገንዘብ ሚኒስተር፣ ብልጽግና ፓርቲ፣ ምክትል ጠቅላይ ሚኒስተር አግኝተናል። በእነሱ ያገኘነው አብዛኛው ሀሳብ ጥሩ ነው። አንደኛ ፕሮግራምም አስይዘን አልመጣንም፣ በራሳችን ድንገት ነበር የመጣ ነው። መስሪያ ቤቶቹ ግን በጥሩ ሁኔታ ኮሚቴውን አስተናግደውታል። መሆን የሚገባው ነገር ተነጋግረናል። ስለዚህ በአጭር ጊዜ መልስ ያገኛል የሚል የበጀቱ ጉዳይ ፌዴሬሽን ምክር ቤት ጽፏል ለገንዘብ ሚኒስተር። ገንዘብ ሚኒስተር መልስ ሰጥቶ ወደ ማህበረሰቡ ግን ስላልደረሰ ያንንም ጉዳይም እናገርበታለን በሚል ነው የተነጋገርነው። ዋናው የተከበሩ ጠቅላይ ሚኒስተር ዶክተር አብይ አህመድ አላገኘ ናቸው። እሳቸው ስራ ስለበዛባቸው በሚቀጥለው ቀጠሮ እንገናኛለን ብለውናል። ስለዚህ የመጨረሻ ሀሳቡ እዚያ ላይ እንናገራለን ብለን እናስባለን። ደግሞ በአንድ እግር ሁሉ መስሪያ ቤትም እናገኛለን ብለን እናስበን አልመጣንም። አንዳንዴ አብዛኛው ተሳክቶልናል መነጋገር በሚገባን ልክ ተነጋግረናል ማለት ነው። ነገር ግን መንግስት ትኩረት ሰጥቶ ይህን ጉዳይ ማየት ይገባዋል። እኛ ፌዴሬሽን ምክር ቤት ጉዳዩን በህዝበ ውሳኔ እንደሚሆን መጨረሻው ሀሳብ ሰጥተናል። ግን ኮሚቴው አልተስማማም። በሕዝበ ውሳኔ እንደማናካሄድ መላ የአማራ ህዝብ ማወቅ ይገባዋል። መላ ኢትዮጵያ ህዝብም ሊያውቀው ይገባል። ይህን አካባቢ ወደ ሕዝቡ ውሳኔ የሚያስከሄድ ምክንያታዊ ውሳኔ ስላልሆነ ያንን እንደ ኮሚቴ አንቀበለውም፣ እንደ ህዝብም ይህንንም አንቀበልም። ምክንያቱ በሕገ መንግስት አልሄድንም፣ ህግ ተጥሶ የህዝብን መብት ተረግጦ ብዙ ባላባቶች ተገድለው ተሰውረው ያንን አካባቢ ድርጅቱ ቲፒኤልኤፍ ሆን ብሎ መሬት ፈልጎ አካባቢ ፈልጎ የወረረው አካባቢ ስለስከ ነበረ አሁን በህግ ነው የሚመለሰው የሚለው ምክንያታዊ ነው ብለን አናስብም። ብዙ ባለሙያዎችም የህግ ባለሙያዎችን አማክረናል። ይሄ ጉዳይ በህግ እስካልሄደ በህግ ያለ የሚመለሰው በፖለቲካ ውሳኔ ነው የመጨረሻ እልባት ማግኘት ያለበት የሚል ሐሳብ እየሰጡ ነው። ደሞ እውነት ነው ምክንያታዊ ነው የነሱ ሐሳብ በሚል አጥጋቢ ምክንያት ስላገኘን በዚህ ምክንያት ህዝበ ውሳኔ ፌዴሬሽን ምክር ቤት ብሎ የሚያስበው ትክክል አይደለም። በዚህ አባይ ሆን የሚል ነው። እኛ በብዙ ምክንያቶች ይህን ውሳኔ እኛ በመገዛ ራሳችን መሬት በመገዛ ራሳችን ርስት የትግራይ ሰዎች በዚህ ጉዳይ ወሳኞች ሆነው ሊመጡ ይገባል ብለን እኛ አናምንም። እንደ ኢትዮጵያውያን መኖር ይቻላል። እንደ ኢትዮጵያውያን አብረን በጉርብትና መኖር እንችላለን። ይህን አካባቢ ግን በህዝቡ ውሳኔ ለጨረታ ወጥቶ የምንደራደርበት ጉዳይ እንዳልሆነ ግን መላ ህዝብ ሊያውቀው ይገባል። ይህንን ሀሳብ አይተናል። ሀሳባችንን ፌዴሬሽን ምክር ቤት ገልጸናል። ሌሎች የሚመለከታቸው የመንግስት አመራሮችም ይህን ጉዳይ በትክክል አይተው ሊፈቱት ይገባል። እኛ ወደ አካባቢ መጥተናል። ተመልሷል። እውቅና ግን ማግኘት አለበት። እንደ ማንኛውም ኢትዮጵያዊ በጀት ሊመደብለት ይገባል። መድኃኒት የለም፣ ታማሚዎች አይታከሙም፣ ወላዶች እየታከሙ አይደሉም፣ ህጻናትም እየሞት ነው። ስለዚህ ውሃም የለም፣ መብራትም የለም። መንግስት በአፋጣኝ የዚህን ህዝብ ችግር ሊፈታ ይገባል ብለን እናስባለን። ለዚህ ጉዳይ እዚያም ይሰሩ ያሉ የመንግስት አመራሮችም፣ ሙያተኞችም ተገቢ አገልግሎትም መብታቸውም እየተጠበቀ አይደለም። ትግል ነው ታገሉ እያልን ነው እናቆያቸው ያለን። ስለዚህ መንግስት ይህን ጉዳይ አይቶ በትክክል መፍትሄ ሰጥቶ ይህን ህዝብ ከችግር መውጣት የሚችልበትን ነገር ሊፈጠር ይገባል። ይህንን ለማጣራት ነው የመጣ ነው። እስከዚህ ላይ ደርሰናል። ቀጣይ መንግስት በትክክል አይቶ የዚህ ህዝብ ጥያቄ የኮሚቴው ጥያቄ የህዝብ ጥያቄ እንደሆነ በትክክል ተረድቶ ካልሆነ ህዝቡን ወርዶ አጣርቶ የመጨረሻ እልባት ሊሰጠን ይገባል የሚል ሀሳብ አለን። እስካሁን የሄድንበትን መንገዶች እስከዚህ እንደደረስን መላ ህዝባችን ሊያውቀው ይገባል ብለን እናስባለን። እኔ የሚመለከቱኝ ሀሳቦች መልስ እሰጣለሁ። እኔ የማይመለከቱኝ ግን ለሚመልሰው አካል መስጠት ይቻላል ማለት ነው። ዋናው ባጀቱ ለምንድን ነው ለሚለው እኛም ለምንድን ነው የሚለው ለባለስልጣናት ለመጠየቅ ጠይቅ መጥተናል። እነሱ የሚሉት የህግ ክፍተት ስላለው በአማራ አድርገን ከሰጠን እውቅና ስላልተሰጠው አካባቢ ይላሉ። በቀጥታ ስለምንድን ነው ለወረዳው ይሰጥ ብሏል፣ ፌዴሬሽን ምክር ቤት ደብዳቤ ጽፏል። ያንን ስለምንድን ነው ተግባራዊ የማታደርጉት የሚለው ገንዘብ ሚኒስቴር ብዙ መልስ የለውም። ስለዚህ ይህን ነገር ትክክል አይደለም የሚል ሀሳብም አለን። ፌዴሬሽን ምክር ቤትም ሌሎች ቢሮዎችም ይህን ውሳኔ አለመተግበር ችግር ያለበት ነው። ነገር ግን በጋራ ሆነን የሚመለከተን እናያለን በሚል ነው ሀሳብ የገለጹልን። ስለዚህ በአጭር ጊዜ መፍትሄ ሊሰጡት ይችላሉ ብለን ነው የምናስበው። ምክንያቱ ግን ምክንያታዊ ነው ብለን አናስብ። ምክንያታዊ ባልሆነ መልኩ ነው በጀቱን እንዲያዝ የተደረገው። በአማራ ክልል የሚለው ትክክል ነው። ነገር ግን ምንድን ነው የሚለው ገንዘብ ሚኒስቴር በተገለጸልን መሰረት በአማራ ክልል መስጠት አንችልም እውቅና ስላልተሰጠው ወልቃይት ጠገዴ ወደ ወረዳ ቀጥታ ስጡ፣ ቁጥጥር ማን ያደርገዋል? ስለዚህ አካባቢ ፌዴራል እናስተዳድረው ሆነከሆነ ከሆነ እንስጣችሁ በጀት የሚል ነው። የአማራ ክልል ደግሞ ይህን ጉዳይ በጭራሽ ወደ ፌዴራል አሳልፈን አንሰጥም፣ አካባቢ መልስ ነው ማግኘት አለበት የሚል ምክንያት በእነዚህ መካከሎች እስካሁን በጀቱ እንዳልሄደ ነው የተረዳ ነው። ስለዚህ አንዱም ይሁን ይህ በፌዴራል የተዳደር የሚለው ማህበረሰቡም አይደግፍም እኛም አንደግፍም። ምክንያቱ እኛ ወደ ፌዴራል የሚያስከሄደን ምክንያት ምን አለ? ለምን ምላሽን የማንነቱ ጥያቄ ለምን መልስ አይሰጥም? ለምን ቀጥሎ በጀቱም አይለቀውም? እስካሁንስ ምክንያቱ እኛ እያየን ነው። አንዳንድ ክልል እንኳ ጥያቄ ያቀረው አካሎች መልስ አግኝተዋል። እንኳን እኛ አዲስ ማንነት ያልጠየቅን ሰዎች ጎንደሬዎች ነበር ነው፣ ወደ ጎንደር መልሱና ያል ነው ወደ ነበርንበት ቦታም ተመልሰናል። በጉልበት ቢሆንም በሄደበት መንገድ አሁን እውቅና ስጡ ነው ያልናቸው። እውቅና ለመስጠት ችግር መንግስት ራሱ ነው መፈተሽ ያለበት ብለን ነው የምናሰው። ይህን ጉዳይ ከዚህ በፊት የተከበሩ አቶ አደም ፈራህ የያዙት ቲም ከዚህ በፊት ያባላየ ነው ወርዶ ህዝቡን አክብሮ ፌዴሬሽን ምክር ቤቱ አጥንቷል። ጥናት አድርጎ ውሳኔ እንወስናለን ብሎ ነው የሄደው ቲሙ። ከዚህ በኋላ አመት ይሆናል መጥተው ከደርሶ ከሄዱ በኋላ ይህን ጉዳይ ካጠና በኋላ ትክክለኛ አማራ መሆኑን ጎንደር መሆን እንደሚፈልግ ወደ ነበረበት ቦታ ታሪካዊ ቦታውን መመለስ እንደሚችል ቲሙን አምኖ ነው የተመለሰው የተመለሰው ለመንግስት እንዳስረዱ መረጃ አለን። ነገር ግን መንግስት የመጨረሻ እልባት ለምን አልሰጠም የሚለው ግን ይህንን አሁን ወደ ህዝብ እንዲያውቀው መንግስትም እንዲያውቀው ምናልባሽ ህዝቡ ሳያቅ እንዳይመስለው እያወቅ እንደሆን እኛ፣ ጦርነቱ ነው ቅድሚያ ማየት ያለበት፣ አገር ነው መታየት ያለበት በሚል ነው በትዕግስት ያየ ነው። ነገር ግን በጦርነት ጎን ለጎን ሌሎችን እንዳልነው መልስ ተሰጥቷል። መልስ መሰጠቱ እኛ እንቃወም ጥሩ ነው ነው የምንለው። ግን የዚህ ህዝብ ጉዳይ ግን ለምንድን ነው የተናቀው? ለምንድን ነው ተቆልፎ የተያዘው? ቆላፊ ማን ነው የሚለው ለማጣራት ነው የመጣ ነው። ይህንን መንግስት በአጭር ጊዜ መልስ እሰጣለሁ ብሏል። ህዝቡም ይህንን እንዲጠብቅ ነገሮች ግን ወዴት እንደሚሄዱ ግን መታየት መጠናት አለባቸው ብለን የምናስበው። ከዚህ በተረፈ አሁን በጠየቅኩ በከፊሉ ቢሆን በወልቃይት ጠገዴ ጉዳይ የአማራ ክልል መንግስትም ቢሆን በአስራሁለተኛው ጉባኤ እኔ አጋጣሚ ነበርኩ፣ የመጀመሪያ አቋሙ እነዚህን ጥያቄዎች የፓርቲው መታገያ አጀንዳዎች እንደሆኑ አድርጎ ይዞ ወጥቷል። አሁንም ቢሆን በዚህ ጉዳይ እየጠየቀ ነው። ነገር ግን የሚጠይቀው ቅድሚያ የሚመለከተው ኮሚቴው ስለሆነ ነው። መንግስት አይደለም ህዝብ ነው መጠየቅ ያለበት። ህዝቡ እየጠየቀ ነው። ለህዝቡ ድጋፍ እየሰጠ አይደለም ማለት አይደለም። ድጋፍ እየሰጠ ነው የአማራ መንግስት። ነገር ግን የአማራ መንግስት ብቻ ማለት ፓርቲውም ይህን እየደገፈ ነው። እኛ ባየናቸው፣ በፌዴራል መንግስትም በዚህ ጉዳይ ጥያቄ ምንም አይነት ቅራኔ የለም። እኛ ያልገባን መልስ የመጨረሻ ለምን አልተሰጠም የሚል ነው እንጂ አንዱም ኃይል ምክንያታዊ የሆነ መሞጎት አልቻለም። አደለም የአማራ መንግስትና ሌላ የትግራይ እሊቶች እንኮ መሞጎታችሁንም፣ በህግ ምክንያቱ ትግራይ አልነበረም ይህን አካባቢ ያውቃሉ እነሱ። የፈለጉት ግን መሬቱ ነው። እነሱ የፈለጉት ዘርፈው ወደፊትም መቀጠል ነው። ይህን መቆም አለበት። የህዝቡን አስተዳደር ወደ ነበረበት ተመልሷል፣ እውቅና ይስጡ። እኛ ሌላው ሳይሆን የትግራይ አመራሮችም ቢሆን ፖለቲከኞች ቢሆንም ይህ ጉዳይ አምኖ መቀበል አለባቸው። ይህ እነሱ የአባታቸው የሚታቸውን ርስት አይደለም የወሰዱት ትላንትና ዘርፈውን ነው የነበሩ ለውጥ መንግስት ድርጅት ሆኖ መምጣት አለባቸው። ካልሆነ ህወሀትማ ትላንትናም ሲረግጠን ነበረ። አሁንም በግድ ያን ቦታ ይፈልገዋል። አሁን የሚመጣ ሀይልም እሱን ለማስቀረት የትግራይ አካል አድርጎ ለማስቀጠል የሚፈልግ ከሆነ ለውጥ አይደለም ህወሀት ከስልጣን ወረደ፣ ሌላ ስልጣን ፈላጊ የትግራይ መጣ ብለን ነው የምናስበው። እና ይህን ጉዳይ ይህን ጥያቄ በኢትዮጵያነት ሁሉም አይቶ መልስ መስጠት ይገባዋል ብለን ነው የምናስበው። እኛ ለአማራ ክልል ብቻ አይደለም የምንጠይቀው። የአማራ ክልል ብቻም አይደለም መሟገት ያለበት። የትኛውም ኢትዮጵያዊ ሲጎዳ፣ ሲበደል የትኛውም ኢትዮጵያዊ ሊደርስለት ይገባል። የወልቃይት ጠገዴ አሁንም አቤት ሚለው ያለ ለአማራ ብቻ አይደለም ለመላ ኢትዮጵያ ህዝብ ነው። ይህን ጉዳይ ጉዳያችን ነው ብሎ መታየት ይገባዋል። ከአገልግሎት ውጭ ነው ያለው። ይህን ህዝብ መታየት አልተቻለም። ይህን ታይቶ መንግስት ህዝብም ተዋውሮ መልሱን እልባት ሊያገኝ ይገባል። አይደለም የሚል አካል ካለ እኛ ክፍት ነው፣ መጥቶ ማየት መጎብኘት ይችላል። ህዝቡ መነጋገር ይችላል። ታሪካዊ ዳራውን ማየት ይችላል። እኛ ተደብቀን አይደለም። ሱጥን ምን ላይ አለን ትፔልኤፍ ትላንትና በጉልበት ወስዶ እንኳ በአደባባይ አምጥቶ አላስወሰነው። ማንም ሰው ወልቃይትና ጠገዴ ሲሄድ ወስነን ነው የሚል አካል የለም። በጉልበት ወስዶ እንኳ በህጋዊ አላደረገውም። አንዳንዶቹ ህጋዊ አድርጎት ፖለቲካ ውሳኔ ወስነው አልወሰነበትም፣ እንዳለ ነው። ክልል ሆኖ የተቀጠለ እንጂ ወልቃይት ጠገዴ ትላንትና ጎንደር ነበረ። አሁን በምክንያት ወደ ትግራይ አድርገነዋል የሚል ውሳኔም ህዝቡም አልሰማም፣ ሌላም አካልም አልሰማም። ሰነድ ካላቸው ማምጣት ይችላሉ። ይህንም በተሳሳተው እንኳን ህጋዊ መንገድም አላድርገውም የሚል ነው። ስለዚህ ሁኔታ በደንብ ህዝቡ ሊረዳው ይገባል። እኛ ትላንት ነገ በህዝበ ውሳኔ የሚመጣው ችግር ይሄን ደጋግሚ የምናገረው የአማራ ህዝብ ማወቅ ያለበት ሌላውም ማወቅ ያለበት ቢያንስ ከ30 ከ40 ዓመት ህዝቡን አልነቃም ነበረ። አሁን ግን የትኛውም ትውልድ ነቅቷል። አሁን ህዝበ ውሳኔ ለምን እንደሆነ እኛ ይገባናል። ህዝበ ውሳኔ የሚያስከሄድ ምክንያቶች ካሉ ሊያቀርቡልን ይገባል። ምክንያታዊ አይደለም። ትናንትና ህወሓት በተሳሳተ ነገር ፈጽሞ መልሰ በተሳሳተ መንገድ አሁን ልንፈጽሞ አይገባም ነው የሚሉ በጭራሽ ፖለቲካ ውሳኔ አሁን መስጠት ለወልቃይት አይደጥቅድ የማለት ስህተት አይደለም። መንግስት የሚፈጽመው ያለ ትክክለኛ ነው ሲሄድ በህግ አልሄድም በታሪክ አልሄደም በህዝብ ፍላጎት አልሄድም ጂኦግራፊያዊ መሬትም የትግራይ አካል ሆኖም አልሄድም። ስለዚህ ስህተቶችን ትቶ የተፈጸመ ስለሆነ አሁን ፖለቲካው ውሳኔ መንግስት ቢሰጥ እጅግ ፍትሃዊ መንግስት ነው ብለን ነው የምናስበው። በየትኛውም ህዝብም ተቀባይነት ይኖረዋል ብለን ነው የምናስበው እችን ነገር ግን መንግስት ትላንትናም ለቲፒኤልኤፍ ለኢህአደግ ኤሌክትሪክ ነበረች ጥያቄዋ አሁንም መግፋቱ ተገቢ ነው አዋጭ ነው ብለን አናስብም። እኛ በኛ በኩል ያለው ሁኔታ ይሄ ነው። እንደ አመራሮች እንደ አማራ መንግስትም ፓርቲም ይመለከተዋል። አሁንም እየታገለ ነው ግን ቅድሚያ የሚመለከተው ጥያቄ ያቀረበ ነው ፌዴሬሽን የሚያቀን ለወልቃይት ለጠገዴ ለአማራ ማንነት አስመላሽ ኮሚቴ ነው። የአማራ መንግስት በፖለቲካውነቱ ሊያገባው ይችላል። የአማራ ብልጽግና ብቻም ሳይሆን የትኛውም የአማራ ፖለቲከኛ ስለ ወልቃይት ጠገዴ ስለራያም ስለ ስለጠለምትም ጠለምትም ጥያቄ ያነሳል ይመለከተዋል። እኛ ግን በተለየ የወልቃይት ጠገዴ ደግሞ ውክልና ያለን እኛ ነን እኛ ስለሆነ ነው የመጣ ነው እንጂ ሌላ ሀይል እየደገፈን አይደለም ማለት አይደለም። አማራ ብቻ አይደለም፣ ሌሎችም የክልል አመራሮችም ይህን ጉዳይ ትክክል ነው ፍትሐዊ ነው ብለው ያስባሉ። በወልቃይጠገዴ የትኞቹ ብሔሮች አጋጣሚ ሄደው የጎበኙ አዝነው ነው የመጡ። መንግስት ለምንድን ነው ይህን የማይመልስ? እኛ እናቆቡ ነበር። አካባቢው እንዲህ መሆን አናውቅም። ቲፒኤልኤፍ ሲነግረ ነበር። የሆነች መንደር የሆነች ቀበሌ የሆነች ወረዳ ይመስለን ነበረ፣ ሲያቀርቡ እንዲህ አይነት ነገር ግን አሁን ነው ያየ ነው። መንግስት ይህንን መስማት አለበት ማወቅ አለበት፣ እና ግፊት እናደርጋለን ብለው ነው የሄዱት እንጂ አልተቃወሙንም። እና ይህን ጉዳይ ታይቶ ለየትኛውም ጉዳይ የሚያኮርፍ ስላልሆነ ይህን መንግስት ትክክለኛ ውሳኔ ሊሰጥ ይገባል ብለን ነው የምናስበው። የትግራይ ወንድሞቻችን ግን ሊያኮርፍ ይሆናል ተብሎ ግን በወልቃይ ጠገዴ በኩል ላይ ድርድር ውስጥ መግባት ግን መንግስትም ይኖራል ብዬን ያላስብም፣ እኛም አንደራደርም። ምናልባሽ፣ አንዳንድ ሚዲያዎች ሊደራደሩ ነው ምናምን የሚሉት የነበሩ። ቅድም ባልኩት መሰረት ማስተካከያ ተወስዶ በድርድር ሳይሆን በትክክለኛ መንገድ በፕሮግራማችን እየሄድ እንዳለን አሁንም ያለንበትን ወደፊት እንዴት መታገል እንደሚገባን ህዝቧው